አሰላሙ አለይኩም ወረህመቱላህ ወበረከቱ ዴና የተከበራችሁ የቻነሌ ቤተሰቦች እንደት ናችሁ? ከኔ ጋ አልሐምዱ ሊላ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁኝ። እንኳን ወደ ቻነሌ በሰላም መጣችሁ። አዲሶችም ሰብስክራይብ በማድረግ ቤተሰብ ሆነ፣ ነባሮችም ደግሞ እንኳን ደህና መጣችሁ። ላይክ፣ ሼር እያደረጋችሁ ለምታበረታትኝ ከልብ ደግሞ መሰግነው። ቪዲዮን በላይክ ጀምሩት ማለት ነው። ስለሚጀለች የመጣሁት እንግዲህ ስብሐን አላህ አገራችን ሰላም አጥተን በሰው ሀገርም ደግሞ እንደዚህ ሰላም ማጣት ከባድ ነው ማለት ነው። እና አሁን ላይ በመከከበው ያሉ ወንድሞቻችን ያሉበት ሁኔታ በጣም ከባድ ሁኔታ ላይ ነው ያሉት ማለት ነው። ለምንድነው የተፈጠረው? ምንድነው? ሀብሻው አረቡን ገሎት ነው ማለት ነው። እና አሁን ላይ በጣም ተፍቲሽ ነው እና ደግሞ ወንድሞች በእርግጥ ሀገራችን ሰላምም ሰላም ባይኖርም የሞትም ሰርግ አለው ይባላል። እና ዞሮ አሁን ላይ በፊት ጀበል ጎራ ምናምን ካለ ወደ ጎራ ሂዳችሁ ሩጣችሁ፣ አዛኞቹ ሹርጣ ካገኟቸው ሊተዋቸው ይችላሉ። አሁን ላይ ግን ብትሮጡ ማለት ነው ወንጀለኛው ስለምትመስሏቸው ይተኩሱባችኋል። ስለዚህ ምሰሙኝ ካላችሁ እንደ አጋጣሚ ማለት ነው ባትሮጡ ጥሩ ነው። ዞሮ በሀገራችንም ሰላም ባይኖርም ያው የሞትም ሰርጋለሁ በሀገር መሞት ይሻላል ማለት ነው በሰው ሀገር ከመሞት። እና እንዳትሮጡ ኔ ብትሮጡ ይተኩሱባቸዋል። ምክንያቱም ወንጀለኛ ውስጥ ተገኘ ድረስ ማለት ነው አለ። እውነት ያድርገው ወንጀለኛው ተገኝታ ነው የሚያመነው እንግዲህ አላህ ሱብሐነሁ ወተዓላ ንጹሐኖችን እንዲጠብቅ ማለት ነው ገንዘብ በአቋራጭ የመጣ ገንዘብም ለዱኒያም ሆነ ለአኼራ የማይበጅ ነው ማለት ነው። ለምንድን ነው? በወንጀል የመጣ ገንዘብ ዱኒያን የሚያጠፋና አኼራን የሚያጠፋ ነው። ሁለቱንም ሀገር ነው የሚያጠፋው ከስ ብላችሁ በአቋራጭ ለመክበርም ሆነ በአቋራጭ የፈለጋችሁትን ለማግኘት ከመሮጥ ባገኛችኋት የሀላል ገንዘባችሁ ብትኖሩ ሺ ዓመት አይኖርም እቺ ዱኒያ ላይ። ቅንጥባችን እስከ ተደረሰ እየተከተለች ልና እስከ ደረሰ ድረስ ነው የምንኖረው። ማንም ሺህ ዓመት አይኖርም ማለት ነው እና ለዚች አጭር ህይወት በወንጀል ባንዘፈቅ ጥሩ ነው ማለት ነው። በወንጀል የመጣ ገንዘብ ለዱኒያም ሆነ ለአራ በጣም ከባድ ነው። ዱኒያም ፈተና ነው የሚገጥመው፣ የዛኛውን ሀገር የተበላሸ ነው ማለት ነው። እና በአንዳንድ ስህተት በሚሰሩ ወንድሞቻችን እና ወገኖቻችን እና ሰበብ ደግሞ ንጹሃኖቹም እየተጎዱ ነው። ብዙዎቹ ፍየል ጠብቀው ፎግ ጠርገው ነው የሚኖሩት ማለት ነው። አንገታቸውን ደፍተው ማሻላ እንዲዛ ብለው ነው የሚኖሩት ማለት ነው። ግን ደግሞ አንዳንድ ያሉ ስብሓናላህ ሀራምን የማይፈሩ ዱኒያዊቱን ብቻ የሚያስቡ የዛኛውን ሀገር አርቀው የሚያስቡ ብዙዎች ናቸው እና ይህን ነገር ሲሰሩ ደግሞ ንጹሃኖችም የዱኒያ በላ አይመርጥም ይባላል ማለት ነው። እና አሁን ላይ የተፈጠረው ምንድን ነው እንግዲህ፣ በገዛ ሀገራቸው ሳዑዲ አረቢያ ማለት ሰላም ያላት ሀገር በነገራችን ላይ አረቦች ያው አላ ስብን ነው እንጂ እንደዚህ ተጣልተው ምናምን አረቦች አይገደዱም። ማሻ አላህ ሀገሪቱ የሰላም ሀገር ናት። እንኳን ለነሱ አይደለም ና ለእኛ ራሱ በሰላም ወጥተን በሰላም የምንገባባት የሰላም ሀገር ናት ሳዑዲ አረቢያ ማለት ነው። ከዛ ዜጎቻቸው አይደለች አይደለም እና ሳዑዲ አረቢያ ለእኛ ራሱ በሰላም ወጥተን በሰላም የምንገባባት የሰላም ሀገር ናት ማለት ነው እና በሀገራችንም ሰላም አጥተን በሰው ሀገርም እንደዚህ ደግሞ ከባድ ነው ስብሓናላህ። እንግዲህ በሀገር የመጣነው እንደ እንደ ወጥ ሰርተን ያልፈልን ነው እንጂ። እንግዲህ ይሄ ነገር ለማድረግ አይደለም ማለት ነውና አሁን እንግዲህ አላህ ይጠብቀን ከእንደዚህ አይነት ከሰይጣን ተግባር ማለት ነው፣ አላህ ይጠብቀን። የተፈጠረው ነገር እንግዲህ ይሄ ነው ማለት ነው። በመካ አካባቢ ያሉት ወንድሞቻችን አሁን ያሉበት ሁኔታ በጣም ከባድ ነው። ሰሞኑን በጣም ተፍትሽ ነው። እንኳን አይደለም ወንዶቹን በበረሃ አይደለምና በቤት ቤት እየሰበሩ እየገቡ ነው ማለት ነው። ለምን እየያዙ ነው ማለት ነው፣ ተፍትሽ ስለሆነ ልጁ እስከተያዘ ነበር ግን ዛሬ ተይዟን ብለዋል። እንግዲህ ምን ያይ ነው ሳዑዲ አረቢያ፣ ሰው ገድሎ እንደ ኢትዮጵያ በሰላም መኖር የለም። ያኔ ያው በራሱ መፍረጥ ነው። ሰው ገድሎ ታስሮ ነፃ አውጥቶ ምናምን የሚባል ነገር የለም እዚች ሀገር። ማን ነው አላህ ይስጥ ሱብሃነ። ሰው እንዴት በራሱ ላይ ሞትን ይጠራል? ሰው እንዴት በራሱ ላይ ሞትን ይጋብዛል ማለት ነው። አሁን እንግዲህ ይሄ ልጅ ምንድነው ታፈንታው ማለት ነው። ይብላኝ ለእናቱ እናቱ መከራውን የታሰደገ እንግዲህ ሳውዲ አረቢያ እንኳን ወንዶች አይደሉምና፣ እኛ ሴቶች ተፈቅዶ ተፈቅዶልና አይደለም የምንመጣው ማለት ነው። ሁላችንም አምጠን በራሳችን ፍላጎት ነው ሳውዲ የምንመጣው ማለት ነው። እና እንግዲህ መከራውን የታሳለፈልኛል፣ ይጦረኛም፣ በጣም የምታሰበው ልጇ ነው እንግዲህ ሳውዲ አረቢያ እንኳን የራሳቸውን ዜጋ አይደለም እነን የሌላም ዜጋ ነብስ ያጠፋ እንግዲህ ሞት በራሱ እየጋበዘ ነው ማለት ነው። ሰው በራሱ እንዴት ይቀልዳል? ምንም ቢፈጠር ሰው ገሎ ሳዑዲ አረቢያ በሰላም የምትኖርባት ሀገር አይደለችም። ምክንያቱም ሰው መግደል ማለት በራሱ ራሱን እንደ መግደል ማለት ነው ማለት ነው። ለምን ያንን ሰው ከገደለ በኋላ ለእሱ ጣፈንታው ምንድን ነው? እሱም የዛ ሰው ጣፈንታ ነው የሚደርሰው እና ከባድ ነው ስለዚህ ምንም ነገር ቢፈጠር ራሳችንን እንደመቆጣጠር፣ ነገ ሌላ ቀን ነው። አላህ ሱብሃነሁ ወተዓላ የከተበልንን እስከምንኖር ነገ ሌላ ቀን ነው ብለን ማሰብ አለብን እንጂ ሰው ሰው የገደለ ሰው በሰላም አይኖርም ማለት ነው። ማለት ኢትዮጵያ ብዙ ነገሮች ሊፈጠሩ ይችላሉ። ለምን እንግዲህ እንደሚታየውን አሁን ያለበት ሁኔታ የሰው ሩህ እንደ ጭጫኔ የተቆጠረበት ዘመን ላይ ነው ደረስና አኸሩ ዘመን የቃሚያ የቃሚያ ምልክቶች ትንንሽ ምልክቶች ምንድን ነው ይመስላሉ? ሰው ለምን እንደሚሞት አያውቅም። አንደኛው ማለት ነው አንደኛው ምልክት የቃሚያ ቀን ትንንሽ ምልክቶች ምንድን ናቸው? አንድ ሰው ለምን እንደሚሞት አያውቅም። የሚገልም ለምን እንደሚገልም አያውቅም። እርስ በርስ ይገዳደላል ይላል ሀዲሱ ማለት ነው። ስለዚህ አሁን ላይ ያለው አገራችን ያለ አሁን ላይ ያለው ሁኔታ ደግሞ እንደዛ ነው። ለምን እንደሚሞቱ አያውቁም፣ ለምን እንደሚገሉ አያውቁም፣ ማንን ነፃ እንደሚያዋጡ አናውቅም። ሰው ለሀገር ለደንበሩ አጥንቱን ይቀሰቅሳል ደሙንም ያፈሳን ማለት ነው። ለምን ነው አገር ደንበሬን አላስነካሚ ተብሎ ማለት ነው። አሁን እኮ ደንበር የሌለው ድንበር የሌለው ጦርነት ማለት ነው። ወንድሙን ወንድሙን እንዴት ወንድሙ ለወንድሙ ተገላሉ ይሸናነፈ ማለት ነው። እና አሁን ላይ ያለው ሁኔታ ያው የቀሚ ትንንሽ ምልክቶች ናቸው። ሰውየው ለምን እንደሚገል ያውቅም፣ ዋችም ለምን እንደሚሞት አያውቅም ይላን ሀዲሱ ማለት ነው። አሁን ያለችበት ሁኔታ ሀገራችንን እንደዛ ናት። አላህ ሀገራችንን ሰላም ያድርግልና። ዙሮ መግቢያችን የሰው ወርቅ ሰው ነው። ምንም ቢፈጠር ምንም እንኳን የማይመችው አይደለም እና ስደት ቢመች እንኳ ራሱ ማን እንዲያገር ሁሉም ነገር የሚያምረው በሀገር ነው። ቢበሉ ቢጠጡ ቢያጌጡ፣ ምንም ቢለብሱ ቢጠጡ ቢያምር፣ የከሌ ሸቃላ ነው እንጂ የሚባለው የከሌል የማይባልበት አገር ነው ያለ ነው ማለት ነው። እና ሸቃላ ስም ሌላ ስም የለንም። ስለዚህ ምንም የሆነ ምን አገኘም ማጣም የሰው ልጅ በሀገሩ ላይ ነው ክብሩ። እና አላህ ሀገራችንን ሰላም ያደርግልን። ሀገራችንም ሰላም አጥቶ እንደገና ደግሞ ከሰው ሀገር መጠተንም ደግሞ ይህን ስራ መስራት በጣም ከባድ ነው፣ ግን በገዛ ሀገራቸው መገደሉ ከባድ ነው። ለነሱ ስማችን ነዝም ብሎ ሁልጊዜም ቢሆን ስማችን ሀበሻ ገዳይ ሀበሻ እንደዚህ ነው። ስብሀን አላህ። ስንት አንገታቸውን ደፍተው ለቤተሰቦቻቸው እህቶቻቸውን ወንድሞቻቸውን የሚያስተምሩ አሉ ማለት ነው። ለምን በረሃ ለበረሃ ሂደው ጊንጥ ጋር እባብ ጋር ታግለው ቤተሰቦቻቸውን የሚያስተዳድሩ ስንቶች ናቸው ማለት ነው። አንገታቸውን ደፍተው ግን ደግሞ እዚህ ግቡ የማይባሉ ጥቂቶች ማለት ነው። ስህተት ይሰራሉ። ለምን የሐራም ገንዘብ በአቋራጭ ለማንጣት ይሮጣሉ። በሩጫ ሲሮጡ የታጠቁት ሲሮጡ ይፈታል ይባል። በሩጫ የመጣው ገንዘብ፣ በሐላል ያልሆነ ገንዘብ ይዞ ነው የሚሞተው። እንኳን አይደለም ሌላ ቀርቶ ህይወትም ያጠፋን፣ ዱንያ አኼራንም ያበላሻል ማለት ነው። የሀላል ገንዘብ ያች ጥሩ ይቱ፣ ገለባ ምንም የሌላት ምርት ይቱ ማለት ነው። የች ናት የምትጠቅመው። ስለዚህ በአቋራጭ የተገኘውን ገንዘብ ጥቅም የለውም። አንደኛ ደግሞ ህይወትን የሚያጠፋን። በሀላል ላበቱን ጠብ አድርጎ የሰራ ያቺው በቂ ናት። የሀረም ገንዘብ ዱንያ አኼራንም ነው የሚያጠፋው ናይ እንግዲህ ጀንጌዴ ዕጣ ፈንታው ምንድን ነው ብላይ፣ እናቱ ምስኪን እንግዲህ እናቱ በሰው ሀገር ልጇ ይኸው ሆነ ማለት ግን በጣም ይከብዳን። የወለድ አንጀቱ ወንዴ ነው እና ያሳዝናል። እንግዲህ የጠውረኛን ብላ የምታስበው ልጇ እንግዲህ ሰው በሰው ሀገር እናንም አይለቀውም። እንኳን ሳዑዲ የራሳቸውን ዜጋ ገሎባቸው አይደለም እና ያው የምታውቁት አውቃላች ሳዑዲን ሕግ ማለት ነው ምን እንደሆነ። እንደዚህ የሳዑዲ ሕግ እንደዚህ ባልሆነ እኛ ጥጋባችንና አንችልም ነበረ ማለት ነው። ለምንድን ነው እኛ በጉልበት በዱላ ነው የሚያምኑት አብዛኞቹ ማለት ነው። ግን ይሆን እንኳ ያለ ሆኖ ይሄ እንዳለ ሆኖ ስብሐን አላህ እየተፈጠረ ያለው በጣም ከባድ ነው። እንደሚሞት የገደለ እንደሚገደለ እያወቁ እንደ የሰው ልጅ ሰውን ይገላል። አሁን እንግዲህ ይህ ልጅ ሞት በራሱ ጋበዘ ማለት ነው። ምንም አይለቀውም። ያው ለጊዜው የነዛ ያ ያው ቤተሰባቸውን አጡ ሞተባቸው እንጂ ይሄም ያው ወደሱ ነው። እንኳን የራሳቸውን ዜጋ አይደለም እና የሌላም ዜጋ ህጓ ህግ ናት። የሳውዲ ህግ ደስ የምትለው ነገር ምንድነው? የገደለ ይገደላል። ማንም በሰላም አይኖርም። ይህ ህግ ባይኖር እስከዛሬ ስንቱ አረብ በሞተ ነበር። ይሄንም እንኳን ህግ እያለ ይህን ግን ገጽ ሰውነትህን የሰሩት ማለት ነው።